አሁን ደግሞ ሰዓቱ ስፖርታዊ ጉዳዮችን የምንመለከትበት ነው። መረጃዎች ሊያደርሰን አማኑኤል ጸጋዬ ስቱዲዮ ተገኝቷል። አማኑኤል፣ ሰዓቱ ያንተ ነው። አመሰግናለሁ። ቤት ደህና ዋላችሁ ተመልካቾች። የቀን ስፖርታዊ ዜናዎች እንደሚከተሉ ይቀርባሉ በኢትዮጵያ ፕሪምየር ሊግ ትላንት ባህር ዳር ከነማና ከነማ ና ኢትዮጵያ ቡና ተሸነፉ። ዛሬ መድን ከቅዱስ ጊዮርጊስ ይጫወታሉ። የኢትዮጵያ ፕሪምየር ሊግ 33ተኛ ሳምንት ትላንት በተደረጉ ሁለት ጨዋታዎችም ተጀምሯል። ባህር ዳር ከነማ ከአዳማ ጋር ተጫውቶ ሁለት ለባዶ የተሸነፈው የጣና ሞገዶቹ ሶስተኛ ተከታታይ ሽንፈት ሲደርስባቸው፣ አዳማ ሶስተኛ ተከታታይ ድሉ ሆኗል። የአሰልጣኝ ደጋረጌ ግዛው ቡድን የዋንጫ ተስፋ ማክተሟል። በተመሳሳይ ኢትዮጵያ ቡና በአርባ ምንጭ አንድ ለባዶ ተሸንፎ ከዋንጫ ፉክክሩ ራሱን አርቋል። ከስድስት ጨዋታዎች በኋላ የተሸነፈው ቡና ለኢትዮጵያ መድን የሻምፒዮንነትን መንገድ አስፍቶለታል። ዛሬ የሳምንቱ ተጠባቂ ጨዋታና ሻምፒዮኑን ቡድን ሊያሳውቅ የሚችል መራግብር በኢትዮጵያ መድንና ቅዱስ ጊዮርጊስ መካከል ይደረጋል። አመሻሽ 12 ሰዓት ላይ የሚጀምረው ጨዋታ መሪና ስድስተኛ ደረጃ ላይ የሚገኙ ቡድኖችን ያገናኛል። የአሰልጣኝ ገብረመድህን ኃይሌ ቡድን መድህን ጨዋታውን ማሸነፍ ከቻለ ለመጀመሪያ ጊዜ የኢትዮጵያ ፕሪምየር ሊግ ሻምፒዮንነቱን ያረጋግጣል። አሰልጣኙም ከጅማ አባጅፋር፣ መቀሌ ሰባ አንደርታ ና። ሰባ እንደርታ ቀጥሎ ከሶስተኛ ክለባቸው ጋር የሊጉን ዋንጫ ያነሱ ብቸኛው አሰልጣኝ ይሆናሉ። ሌላኛው ጨዋታ ቀደም ብሎ ዘጠኝ ሰዓት ላይ በድሬዳዋ ከተማና በወራጁ ክለብ ወልዋሎ አዲግራት መካከል ይከናወናል። የጃናሞራ አትሌቲክስ ክለብ ተተኪዎችን በማፍራት በኩል ውጤታማ መሆኑ ተነገረ። የአካባቢውን አትሌቲክስ አቅም በመረዳት ድጋፍ ቢደረግለት ከዚህ በተሻለ ሀገርን የሚወክሉ አትሌቶች እንደሚገኙ ተገልጿል። መልሰው ጥበቡ በአማራ ክልል ለአትሌቲክስ ስፖርት ምቹ ከሆኑ አካባቢዎች አንዱ ሰሜን ጎንደር ዞን ጃና ሞራ ወረዳ ይጠቀሳል። ከ2011 ዓ ም ጀምሮ በወረዳው የቀይ ቀበሮ አትሌቲክስ ክለብ ተመስርቶ እንቅስቃሴ እያደረገ ይገኛል። የጃና ሞራ ወረዳ ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ጌታቸው ገብረ ሕይወት ባለፉት ስድስት ዓመታት ክለቡን ለማጠናከር የወረዳው ስፖርት ምክር ቤት የተለያዩ ተግባራትን ማከናወኑን ገልጸዋል። ክለቡን ለማጠናከር ኤሊት አትሌቶች እንዲወጡ ለማድረግ ታዳጊዎች ላይ በተለይ ትኩረት አድርገን እየሰራ እንገኛለን። ወረዳ አስተዳደር ምክር ቤቱም ከዛ ጊዜ ጀምሮ በየጊዜው እያደገ የሚሄድ ያስተሳሰብም የበጀት ድጎማም ድጋፍ እየተደረገልን ይገኛል። የቀይ ቀበሮ አትሌቲክስ ክለብ ከተመሰረተ አጭር ጊዜያት ቢያስቆጥርም አትሌቶችን በማብቃት ለሌሎች ክለቦች እያበረከተ እንደሚገኝ ኃላፊው ተናግረዋል። ከስድስት በላይ ልጆች በተለይ ወደ አዲስ አበባ ዙሪያ ያሉ ክለቦች ላይ ሄደዋል። በተለይ ሁለት ሺ አስራ ስድስት ላይ በአማራ ክልል መላ ማለት በአማራ ክልል ሀገር አቋራጭ ስፖርት ውድድር አትሌቲክስ ላይ ማለት ነው። ደብረ ብርሃን በነበረው ውድድር የእኛ ልጆች ጎልተው የታዩበት ጊዜ ነበር። በዛ ሰዓት ብዙ ልጆች ክለቦች ይከታተሏቸው ነበር። ያንን አጋጣሚ ተጠቅሞ ከስድስት ልጆች በላይ ከእኛ ክለብ ወጥተው ወደ ሌሎች ክለቦች ወጥተዋል። ለአትሌቲክስ ማሰልጠኛ ማዕከላትም ግብዓት እንደሆኑ ነው እኛ የምናውቀው። ስለዚህ እሱን እያደረግን ነው ብለን ነው የምናስበው። አሁን ቀጣይም እኛ አካባቢ ያለው በተለይ ዳባት እንዳልክ ቀለም ወርቅ አትሌቲክስ ማሰልጠኛ ማዕከል ተመርቆ ስራ እንደሚጀምር ነው ያለን መረጃ። በገመገም ነው መሰረት ደባርቅ ዩኒቨርሲቲም ስራ ይጀምራል ብሎ ተስፋ አድርገናል፣ እየጠበቅን ነው። ለእነዚህም ብዙ ግብዓት እናደርጋለን ብለን አስበን እየሰራን ያለን። የክለቡ አሰልጣኝ መልሰው ኑሪ በበኩሉ የጃና ሞራ ወረዳ ለአትሌቲክስ ስፖርት ምቹ መሆኑን ጠቅሶ የበለጠ ቢሰራበት ከራሳቸው አልፎ ለክልሉ ብሎም ለሀገር የሚጠቅሙ አትሌቶችን ማፍራት እንደሚቻል ተነግሯል። የሚጠቀሙት ጥራጥሬ ነው፣ ብዙ ጊዜ በተፈጥሮም ደግሞ አትሌቱ እዛ አካባቢ ያለው አትሌት ጠንካራ ነው። ክልሉም ፌዴራልም ያላየው ቦታ እውነት ለመናገር እዛ አካባቢ ነው። በጣም ጠንካራ አትሌቶች ነው ያሉት። አምና አሁን ሁለት ሺህ አስራ ስድስት አካባቢ ላይ ወደ ሰባት አትሌቶች ሄደዋል ወደ ተለያዩ ቦታ ማለት ነው። አሁንም ደግሞ በጣም ጠንካራ ልጆች ነው ያሉት። እውነት ለመናገር እዛ ጋ ላይ ትኩረት አድርጎ ማዕከላት ሊከፈት ክልሉም ፌዴራሉም ተጠቃሚ ይሆን ነበር። የወረደው ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ጌታቸው ገብርዮት በቀጣይ ይህን ውጤታማ ክለብ የማጠናከር ተግባር እንደሚያከናውኑ ገልጸዋል። ጠንካራ ስልጠና መስጠት እና ታዳጊዎች ላይ ልዩ ትኩረት ሰጥቶ መስራት ዋናው እቅዳችን ነው እና በአካባቢውም ሆነ በክልሉ የሚዘጋጁ ውድድሮች ላይ መሳተፍ፣ ውጤት ማምጣት አቅደን ኢሊት አትሌቶችን ማፍራት ታሳቢ ያደረገ ስራ እንሰራለን። እንደ ማዕከል አሁን ያልኩት ጥያቄዎች ብዙ ቻሌንጅ ያላቸው ናቸው ዞሮ ዞሮ ከባለ ድርሻ አካላት ጋር እየተነጋገርን የመጀመሪያ ባለ የቦታውን ማረጋገጥ መረከብ፣ ከዛ ቀጥሎ ደግሞ እንደ አቅማችን በየደረጃው እያሻሻል፣ በተለይ ስልጠና ትራኮችን ሰርቶ ስራ ጀምሮ ማዕከሉን ማስቀጠል የሚልቅ ነው ይዘን እየሰራን ያለው። የእፍኖተ ሰላም ከተማ የክለቦች የውስጥ ውድድር ተጠናቀቀ። የከተማ አስተዳደሩ ወጣቶችና ስፖርት ጽህፈት ቤት የማዘውተሪያ ስፍራዎች ላይ ትኩረት ሰጥቶ እየተዘጋጀ መሆኑን አሳውቋል። የከተማው አስተዳደሩ መረጃ ንጉስን ታየው ያቀርቧል። ተቋርጦ የቆየው ስፖርታዊ ውድድር መካሄዱ የእርስ በርስ መስተጋብርን ለመፍጠርና ወጣቶች አልባሌ ቦታ እንዳይውሉ እያገዛቸው መሆኑን የፍኖተ ሰላም ከተማ አስተዳደር ገልጿል። በፍኖተ ሰላም ከተማ አስተዳደር ስፖርት ጽህፈት ቤት አዘጋጅነት ሲካሄድ የቆየው የውስጥ የክለቦች እግር ኳስ ውድድር ፍጻሜውን አግኝቷል። የከተማ አስተዳደሩ ስፖርት ፌዴሬሽን ምክትል ሰብሳቢ አቶ ሳምሶን መሐመድ ተቀዛቅዞ የነበረውን ስፖርታዊ ውድድር ማህበረሰቡን በማወያየት ማስቀጠል መቻሉን ተናግረዋል። ህዝቡም ተጫዋቾችም አልባሌ ቦታ ከሚውሉ በስፖርት በልጽገው የተሻለ ደረጃ እንዲደርሱ፣ እናደርጋለን። በዋነት አላማ ይሄ ነው። እግር ኳስ ኮሚቴው ከባለ ሀብቶች፣ ከነጋዴዎች፣ ከተለያዩ ማህበረሰብ ገንዘብ መዋጮ ያመጣ ድጋፍ እያደረገ የተደራጁ ቡድኖችን መደገፍ፣ ያልተደራጁ ቡድኖች ደግሞ በየቀበሌው በየሰፍሮ እያደራጀን ለከተማ የሚመጡን ስፖርቶችን ማፍራት ነው ዋናው ዓላማ። በአካባቢው ሰላም መስፈኑ የስፖርት ውድድሮች ማሳያ መሆናቸውን የተናገሩት አቶ ሳምሶን ወጣቶች አልባሌ ቦታ እንዳይውሉ ስፖርቱ ያግዛልን ብለዋል። ያለ ሰላም ምንም የሚሆን ነገር የለምና ዋናው አላማው እግር ኳስ ከሰላም ጋር እኩል ይሄዳል። እግር ኳሳችን ስናስቀጥል ሰላሙን በዛ ላይ እየተስፋፋ ይሄዳልና ሁሉም ማህበረሰብ ሰላምን ጠናክሮ እንዲቀጥልም ተስፋ አድርጋለሁ፣ እንዲቀጥልም ምኞታችን ነው። ለሁለት አመታት ስፖርቱ ተቋርጦ ቤት መቆየቱን የገለጸው ተጫዋችን አንዱ አለም አሁን ግን ስፖርታዊ ውድድሮች መጀመራቸው ለሰላሙ ትልቅ አስተዋጽኦ ይኖረዋል ብሏል። ይሄ ውድድር በመከፈቱ ለእኛም ሳይሆን አካባቢያችን ላሉት ከኛ አልፎ ሌሎችም እንዲዝናኑበት ይሄ ተመልካቹ ለራሱ አሁን እያንዳንዱ የምንጠይቀው ከእኛ መዝናናት አልፎ እነሱም እየተዝናኑበት ነው። ስለዚህ ይሄ ከሁለት ዓመት በኋላ በመጀመሩ እኛ በጣም ደስተኛ ነን። ስፖርታዊ ውድድሮች በመጀመራቸው ወጣቶች ወደ ሜዳ እየተሰባሰቡ በመሆኑ ተጠናክሮ መቀጠል እንዳለበትም የከተማው ነዋሪ ወሰን ወገድ ካሳ ተናግረዋል። በከተማችን ሰፊ የሆነ ጥሩ የሆነ ድባብ እየታየ ነው ወደ ሜዳ ወጣቱም እየተሰበሰበ ነው። አልባሌው ቦታ ነበር ወጣቱ እየዋለ የነበረ አሁን ግን ሜዳ ላይ ተገኝቶ ያው ይሄን ውድድር በመመልከት ጨዋታውን ሰፊ የሆነ ክትትል እያደረገ ነው። ይቀጥል፣ ይበጅ ነው። ምን ውድድር የከተማ አስተዳደሩ ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ቢኒያም ጌጡ በበጀት ዓመቱ የስፖርት ማዘውተሪያ ቦታዎችን እያዘጋጁ መሆኑን ተናግረዋል። የተሻሉ ስፖርተኞችን ለማፍራት ህብረተሰቡ ከመንግስት ጋር ተባብሮ እንዲሰራም ጥሪ አቅርበዋል። የተለያዩ የስፖርት ማዘውተሪያዎችን በተለያዩ ቀበሌዎች ዘንድሮ የማሳረስ የማስጠገን ስራዎች ሰርተናል። ከውድድር ባለፈ ደግሞ የወጣቱ የተሻለ አቅም እየፈጠረ ወደ ሱፐር ሊግ፣ ወደ ቢራው ሊግ፣ ወደ ከፍተኛ ሊጎች እያደጉና ለሀገርም ብሎ ከክልል እስከ ሀገር ደረጃ የሚወዳደሩበትን ወጣቶች የማፍራት ስራዎችን በቀጣይም እንሰራለን። ኤምዋይ ዜድ ክለብ ከፓራዳይስ ሆቴል ክለብ ጋር በፍኖ ተሰላም ስቴዲየም ባደረጉት የፍጻሜ ጨዋታ ኤምዋይዜድ የእግር ኳስ ማሰልጠኛ አራት ለሶስት በማሸነፍ የዋንጫ ባለቤት ሆኗል። ውድድሩ ተጀምሮ እስኪጠናቀቅ ስፖርታዊ ጨዋነት ላሳዩት ተጫዋቾችና ደጋፊዎች ምስጋና ቀርቧል።